በቃ ለሁሉም ነገር ይቅርብ። እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም፣ ምክንያቱም አንተ ህይወቴ ነህ። አፍቅርሻለሁ። እኔ ይህን ወድ አሁን እራት ላቅርብና እንብላ። እሺ፣ ግን በአንድ ነገር እንስማ። ምን አይነኝም። ማቁርትሽ ይሄ ጸባሪ ናፍቆኝ ነበረ። በቃ እኔ ልሂድ እና ምግብ ላቅር እዚህ ላምጣ ወይስ ሳሎን? ሳሎን እመጣለሁ። እሺያለ ህይወት ይጠብቃለ። ይህን ያህል አስከፍቻት ነበር። ለምን እንደምጠጣ እንኳን እኳን አልጠየቀችም። መቀየሬ ብቻ ነበር ያስደሰታት።

እንዲህእርሜን አንድ ቀን ቀርቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼ በባለሽ እርሜ ልክሽን ሙርት አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች። እሷ ሳታፈቅር የፍቅር ቴራፒስት ናት። እንዳልከው ነው። ቆይ ግን ይሄን ያህል እኔ በማረግልች ነገር ደስተኛ ነበር አይደለም። ለምታረግልኝ አንተ ስላለኝ እራሱ ምን ያክል ደስተኛ እንደሆንኩ ብታውቅ እንደዚህ ባልተናገርከኝ ነበር።

ሰላም ሰላም፣ ጤና ይስጥልኝ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ነው ያለው። እግዚአብሔር ይመስገን ዛሬ በአዲስ ቪዲዮ መጥቻለሁ። በጽናት ድራማ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡ ነው። ነባሮች ደግሞ ላይክ ሼር አድርጉ፣ አበረታቱኝ ማለት ነው። ኪራ በእናቱ ሞት ምክንያት በጣም ተቀየራ። እናም ጽናትም ግራ እኮ እቤት ስመጣ በልቶ ይወጣል እንጂ ምሩ፣ ኪያ ይመጣል፣ ይበላል፣ ይወጣል በቃ። የሆቶ እንደዚህ ሆነዋል። ቆይ በድንገት እንዴት እንደዚህ መሆኑ ምንድን ነው? አለች ምሩ። አላቅም ክብሮ፣ ግን አንዳንድ ጊዜ አዘን እየቆየ ይበረታል ታገሸዋለኝ፣ አለች አዎ። እውነት ነው አዘን እየቆየ ይሰማል። በዛ ሰዓት ምንም ላይ መስል ይችላል፣ ግን እየቆየ ይሰማል ማለት ነው። ፈጣሪክ እንደዚህ አይነት ይሰውረን። ድራማም ቢሆን ያው በጣም የሚያሳዝን ነው። ኪራ እናት በማጣት በጣም አዘን ውስጥ ገባ ተስፋ ቆረጠ። እና እስከ መቼ ነው ኪራ እኮ ራሱን ጥሏል? አለች ምሩ። እኔ አላውቅም አለች ጽናት። ኪራ እንደዚህ መሆኑ ያስደነግጣል። ቆይ እንዴት ነው ፍቅራችሁ? ማለቴ ሲያወራሽ። ከዛም ጽናት እኔ እንጃ አንድም ቀን የሚያስቀይመኝ ቃላት ተናግሮኛ አቅም አለች። እና ቆይ ምን ሆኖ ነው የምባለው አለ። አላቅም አለች ጽናትም። ግን በራሱ ተስፋ ይቆረጠ ይመስለኛል። ለምን እንደዚህ ያደርጋል? ምናውቃለሁ አለች። በባዴ ወሮ ያስኩሽ አይደለ? ቆይ ምግብ ላምጣና እንብላ አለቻት። አይ ጽናት ማን ይሁን ደስታ እንደ ሰማይ እንደ ይራቅሽ ብሎ የረገመሽ አለች ምሩ ከዛ ሰኒና ኮርቤል ደግሞ ሰኒና ክብሮም መጫቃጨቅ ጀመሩ ምንድነው አለች ፈጦ ሲያያት ምንድነው ፈጣ የምታየኝ አለች አይ ትፈሪያለሽ እንዴ አላት ሰውዬ ምን አድርጌ ነው የምትለኝ ቤቴ መቀመጥ አይ በቃም ደሞ ታፈጥብኛል፣ አለች ሰኒ። እና መቼስ አይኔን ጨፍኛ ሊቀመጥ አላት። እና ምን አድርገ ነው የምትለኝ? እሺ አፌን ዘግቼ ልቀመጥ አላት። በቃ ቴሌቪዥን ልክፈት። ባክ ሪሞት የት እንዳለ አላቅ። አንቺ በቃ ካልጋሽ ውጪ። እቃዎች ሽ የት እንዳሉ አታቅ። አለክ ክብሮም፣ እዴ እየሰደብከኝ እኮ ነው። ቆይ ለምንድን ነው ከኔ ተቃራኒ መሆን የሚያስደስትሽ? አላቅም ሳይ ታናደደኛል ያለችው። ምናልባት የኮሰረቱ ነገር በቃ አንተ ሰው። እሺ በቃ አትናደጅ አላት። ቆይ ለምንድን ነው የምታናድደኝ? አለችው

ሰውም መቅረብ ተርፎ እማም ስለሆነ አለችሁ። ሰኒ እንዴት አላት? የሰው ልጅ ሁለት እግር ያለው እባብ ተንቀሳሳስ እባብ ተንቀሳቃሽ ስለሆነ አለች። አትሸወይ ቃሉ የሚለው እንደ እባብ እባክሽን አትራቂኝ አላት። ይ ክብሮምና ሰኒ በጭቅጭቅ አገርና ጠፉ። እውነት ጭቅጭቃቸው ግን በጣም ነው ሚደብሮ ሰኒም ክብሮም ማለት ነው። በነገራችን ላይ ያወፅነ ድራማ ላይ ሁሌ ጊዜ ጭቅጭቅ ነው ያለው። ብዙ ነገር ተረት ተረት ነው የሚያወሩት ማለት ተረት ተረት። ከዛ በኋላ ጭቅጭቁ ቀጠለ ማለት ነው። ሰኒ እና ክብሮም እየተጨቃጨቁ ነበር። ምንም ልረዳዱ አልቻሉም። ነሆም እና ጽናት ምሩ ተገናኙ ክራ ከቤት እንደ ወጣ አልተመለሰም በጣም ሀሳብ ውስጥ ገቡ ተጨናነቁ ማለት ነው እነሱም ክራን ፍለጋ ከቤት ወጥቶ ነበረ ተመስገን አምላኪ ዛሬ በጊዜ ገባው አለ ክራ ሚስቴ የለችም እንዴ ጽናት ጽናት ጽናት እያለ ነበረ ጽናትና ምሩ ናሆም ክራ ፍለጋ ከቤት ወጥቶ ነበረ ይሄ ነው አለ እና ገደም ማለ ብራሽ ላይ አምላኬ፣ ለምን እንደሆነ ግን የህይወት ትርጉም የጠፋብኝ ለምን እንደሆነ ይሄ ተራራ የሆነብኝ አለ? ኦ ያ ቅዱስ አባቴ ስልክ ማነሳብኝ። ለነገሩ ሁሉ ሰው ከዛው ነው ማለ

ምናቆየ አሉት። ግን እኮ እናንተም ስትደውሉ ለጥያቄ እንደጠራችሁኝ ያወቅኩ አለ። ከዘናውምን በቃ ቀጥላለው ግን ገርሞኛል ለምሩ ምንሆነ የገረመ አለችው። የረጅም ጊዜ ጓደኛው ፍቅረኛው ያላችሁ ስለ ኪራ እኔ ለመጠየቅ ስትጥሩ ነው አላቸው። ከዚያ ስለ ክራ ብቻ ነው አንዳንድ ጥያቄ የምንጠይቅ፣ አለችው ከዛ ጽናት እሺ፣ አሁን የምታውቀው ነገር ካለ እባክህ ንገረን አለችው ስለ ክራ። እኔና ክራ በአጋጣሚ ነው የተገናኘ ነው አለ። እንዴት እባክህ አለ። ነውም ልገጨው ነበር ያው ባለፈው እንደነገርኳችሁ ጩ ማለት ነው። እንዴት? አለች ምሩ እሱ ራሱን ሊያጠፋ ምላጭ ይዞ ነበር አለ። እኔ ደግሞ አረፋ ፍጄ ምግብ ስለምበላ ቡና ልጠጣ እየሄርኩኝ እየሄርኩ ነበረ አለ። ከዛ በፍጹም ይህንን አላምንም አለ ናሆም። ቆይ እንዴ ኪራ ራሱን ያጠፋል? አለ ናሆም። ቆይ እያወራ ያለው እኮ ስለ ናሆም ነው አለች ጽናትም ደግሞ እንደዚህ ስላልክ ምናምን እንዳይመስል፣ ያለች ምሩም በቃችሁ፣ ምንድን ነው እንደዚህ የምትሉት? እኔ ጎበዝ ግራና ተረፍክልን ብላችሁ እንድታጨበጭቡልኝ ወይም ደግሞ እንድታመሰግኖኝ አይደለም እየነገርኳችሁ ያለው አለ። ልጁን ትሪት እንድታደርጉት እንጂ አላቸው። ግን የምትለው ነገር ይታወቃል። አይደል? አለናው የእናቱን ስሜት ደብቃችሁት የደካምነት ስሜት እንዲሰማ እንድትሰማ እንዳደረጋችሁ ይታወቃችኋል አላችሁ፣ ብሎ በንዴት ጥላቸው ወጣ። ይሄ ሰውዬ የምነካ አረ ናሆም የተከተለው፣ አለች ጽናት። ከዛ ናሆም ተከተለው ማለት ነው። ቆይ ምንድን ነው እንደዚህ የሚያናድደው? አለች ጽናት። እኔ ምን አውቄ፣ አለች ምሮ ጀመር ጤነኛ ይመስለኝ። ቅዱስ ቆይ ተረጋግተር ልናወራ እንችል ነበር አይደል እንዴ? ብሎ ናሆሜ ጠየቀው። እኔ የምገርመኝ እኮ ከእናንተ የምንፈልገው ይመስላችኋል? አላላቸው አለው። እንደዛ አይደለም ያውል። እኔን ተውት። ለልጁ ትንሽ እንክብካቤና ፍቅር ብስታሳዩት ምን ትሆናላችሁ? እኔ እኮ በሰዓቱ ምን አገባኝ ብዬ መተው ይችላለሁ። እሽ ተረጋጋ፣ ና ና ናውራ አለ ናሆም። ይቅርታ ግን ይሄ መግዘየ እና ክራን ጠብቁት። ይሄ ሳምንት ምን አርጌ ጠብቄ ለዚህ እንዳደረሱ እኔ ነኝ ማቀዋሌ። እሺ ቆይ ንገረኝ፣ ምንድን ነው ንገረኝ አለው ቅዱስ። እኔ እኮ ሁሌ ከጎኑ ነኝ አለው። ያውል ከጎኑ ማለት ከጎኑ መሆን ማለት በአካል አይደለም አለው። የውል ስለእናቱ ስለደበቃችሁ በጣም ተሰምቶታል አለ እና በእናቱ ሞት ምክንያት ክራ የሚያወራውንም ሰውንም ማመን አልቻለም እና በጣም ብስጭት ውስጥ ነው ያለው። ያው በጣም ከባድ ጊዜ ላይ ነው ያለው ክራ ማለት ነው። እኔም የምላችሁ ሳይረፍዳችሁ ጥፋታችሁን አስተካክሉ ብሎ ናውምን እየመከረ ነበረ። ናውም ደግሞ እሽ ቆይ ታዲያ ምን እናድርግ አለው። ለመኖር እንዲጓጓ አድርጉት አለ። እንዴት አድርገን አለ ናሁም። እሱን እንማክርበታለን አለ። እሽ በጣም አመሰግናለሁ ደይቭ አለው። ከዛምሩ ግን ቅዱስ ያለው እውነት ቢሆንስ? ብላ ጽናትን ጠየቀቻል። እንዴ ምሩ፣ ክራኔን ጥሎይ ልሞት አለች ጽናት። አባቱስ? አለች እንዴት እናቱን እንደሚወዳት ታቂ ነበር አይደል? አለች ምሩ። ኖ ግን ብላ ጽናት አዘነች በጣም እንደ ግራኔ እኔ ያለው እንዴ! ተስፋ ቆረጠ ጥሎ ሊሞት ነው አለች። አይ አንቺ እሱ እንዳለ ተስፋ ቆርጦ ከሆነ ከኔ የተሻለ ሌላ ሰው ይገባታል ብሎ አስቦ ይሆናል አለች መሩ። ኖ ግን እንዴ አለች ጽናትን እንደነገጠች። እዚህ እጅ አስፈሪ ዓለም ላይ ብቻዬን ጥሎ ሊሞት ተይጺ። አንቺ ራሲ የቻልሹኑ ይሞክረሻል አለቻት። ከዛ እኔም ብሎ አፍቃሪ ምንም እኮ ጎዶሎ መሙላት አልቻልኩም። በርቲጺ አሁን ላይ ለክራ ታስፈልግ ያለሽ፣ በዚህ ሰዓት ያለሽው አንቺ ብቻ ነሽ ምሩዬ። ግን ደከመኝ እኮ አለች። እውነት ነው ክራ ማንንም ሊረዳ አልቻለም። ጺም ክራን ለማስደሰት ብዙ ነገር እየጣረች ነበር። ነገር ግን ክራ በጣም የእናቱ ሕመም ስለደበቁት ልቡ ተሰብሮ ነበር። ከዛ ማንም ሊያምን ማንንም ሊቀበል አልቻለም። ና ፂም ተጨነቀች። አንቺም ተስፋ ቆርጠሽ እንዳይሆን አለች። ምሮ ጠንካራ መሆን አለብሽ አለውልሽ አለ። እሱማ ከማበርታት ውጪ ምን አመራጭ አለኝ? ግን በቃ ዛሬ ደስተኛ እንዳልሆን እንዳልተፈቀደልኝ ነው ያረጋገጥኩት። እንደዚህ አንቺን ተስፋ ቆርጠሽ እንዳይሆን አለች። ጠንካራ መሆን አለብሽ አለች ምሩ። እኔም አለውልሽ ጽ ጠንክሪልኝ። ለክራ እኮ ብርታቱ አንቺ ነሽ አለቻት። ከዛ ክብሮም ቤር መጣ። ኪራ ቤት ቁጭ ብሎ ነበር። ዛሬ እቤት ውስጥ አገኘው! ምን ነው ብቻ ተንቆጫልክ እኔ እንጃ ጽናትም የለችም አለው ታዲያ ምን ሆነክ ነው አንተ የኮርብትብ ላይ የተቀመጥከው አለው ክብሮም አይ ምንም አለ ክራ እኔ ምልህ የሄድክበት ቦታ ተሳካልህ አለው ሰኒና ክብሮም አይስማሙም ነበር ከዛ ክራ ቆይ አንተ ለምንድር ነው የማትስማሙት ብሎ ጠየቀው ባለፈው እኮ ቆይ ምንድን ነው የሚያናድድሽ ጸባይ የለሽም ብያት ነበር አለው ከዛ ክራ ደግሞ ለሴት ልጅ ሞያ እና ጸባይ የለሽም አይባልም ማለ ክራ ማለት ነው እና ታዳ እንዴ ከሌላትስ ብሎ ሳቀ ክብሮ ምንም ቢሆን ሴት ልጅ ከአይን ይልቅ ጆሮ ጆሮ ነው የምታምነው አለ ታምራ ያለሽ ቆንጆ ነሽ ነው ማለት ያለብህ ብሎ መለሰ አለ ማለት ነው። እንዴት ምንም ዝንጀሮ ብትመስል ቆንጆ ነሽ ብትላት ደስ ይላታል አለ። አዎ እውነት ነው። ደግሞ ሴቶች ቆንጆ ነሽ ስንባል ደስ ይለናል አይደላ፣ ጽናት እንዳሰማ አለው እና ሳቅ። እንዴ ጽናቴንማ አካትትም አለው። ፈካ ብለሃል ከሰሞኑ ትሻላለህ። አለው እንዴ፣ ምን ሆኜ ነበር ኪራ? ይኸውልህ እኔ አላስጨንቅህም ብዬ ነው እንጂ ከሰሞኑ የሆነ ነገር ሆኗል። ኧረ ምንም አለ ኪራ። ችግር ካለ ደግሞ ልሰማ ዝግጁ ነኝ አለ። በጣም አመሰግናለሁ፣ ግን ምንም የለም ኪራ። እባክህን እንደዚህ በመሆንክ በጣም ብዙ ሰዎችን እየጎዳክ ነው የመጀመሪያ ተጎጂ ደግሞ ጽናት ናት እሷን ለመጉዳት ያደረግኩት ምንም ነገር የለም እና ታዲያ ማንን ለመጉዳት ነው ራሴን እንዴ ምን አይነት ራስ ወዳድነት ነው ጽናት የምትኖረው በአንተ ውስጥ ነው አንተ አንተ የምትጎዳ ጽናት ምንም የማትሆኑ ነው የሚመስልክ አለው እኔ ኖሬም ምንም አልጠቅማትም። ታውቃለህ፣ በዚህ ንግግር ውስጥ ራሱ ተስፋ እንደቆረጥክ ያስታውቃል። አይ እንደዚህ አይደለም። ተው ወንድሜ፣ ለማስተባበል አትሞክር! በአንተ እንደዚህ በመሆን ምን ያህል ያፈቀሩ ልቦች እንደሚጎዱ ምን ያህል የወለደ አባት ማወቁን ተው ይቅርና እኔ ትላንትና የመጣሁት እንኳን እንዴት እንዳልዘንኩ ብታ ለሰከንድ ራስን እንደዚህ ማድረግ አልነበረብህም። እና ምን ላድርግ? እናቴንኮ እናቴንኮ ነው ያጣውት አለ። እውነት እኮ ነው፣ በጣም ከባድ ነው። እናትን ማጣት ማለት ሕይወት ሁሉ ነገር ማጣት ነው። በቃ እናት ካሌለች፣ ያው ሁሉም ነገር በእናት ነው የሚያምረው። ፈጣሪ እናቶቻችን የጠብቅልን። እንዲህ ጠንካራ ሰው መሆኑ ለምን አስመሰለክ? ለምን ታስመስላለክ ከዚህ በላይ አባቴ? እንደዚህ ሆኜ በማየት ስላስጨነቀኝ ነው፣ ምንም እንዳልመሰለኝ የሆንኩት ለአባቴ ሲለው አለ። በጣም ራስ ወዳድ ነካለው አይደለውም አለ። እውነት ነው። ክራ ላይ መፍረድ አይጠበቅባቸውም ማለት ነው። ክራ እኮ እናቱ ና ያጣ እና እኔ አሁን ከዚህ ጽናት ድራማ ውስጥ ማለት ነው ጽናት ጭቅጭቅ እንዴት አያችሁት? እኔ ጽናት ማለት ነው ጽናት መሮ ደስ ይላሉ። እኔ ጭቅጭቅ አልወደም የሆነት ራስ እየጨቀጨቀሉ በጣም ራሷን መታቅ ከብዳለች። ፅናት መጣች። ክራይ ቤት አለ እንዴ አለችው። ደ ስትቀን ኮ ዚዮኛ አየው ትጠጣሌ በዛ ላይ ታመሻለ በጣም ነበረ የናፈቀኝ አለችው። ከዛ ተለቃቅሶ ተቃቅፎ አለቀሱ። ቆይ የተፈጠረ ነገር አለ እንደ ህይወቴ አለችው። ከዛ ማን ብለሽ ነው የጠራሽኝ አላት። ህይወቴ አለችው። ጽናት እንደዚህ ጠርተሽኝ እኮ አታውቅም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴና አባቴ ነው አባቴ ናቸው። አንተ ማለት እኮ ለእኔ የደስታዬ ምንጭ፣ የወደፊት ደስታዬና አለችው። ክረይ ይህንን አታውቀውም። አውቃለሁ። አይ አታቀውም? እንዴት ይሄንን ብታውቀው ይሄ ሁሉ ባይገርም ነበር። ያለ አንተ እኮ ዓለም ባዶ ናት። በቃሽ ሲ ምንም አትበይኝ። ለምን አላች። ለምን በቃ ዝም በይ። ለምን ፍቅሬ መግለ- ክሬም መግለጽ ስተት ነው ጽናቴ። እኔም እኮ እወድሻለሁ ግን ፍቅርን አኖሬ እኮ ነው ላንቴ ማሳየት ምፈልገው አለች። ከዛ ኪራ አቀፋትና ይቅርታሽ ለምኑ አለች። በቃ ለሁሉም ነገር ይቅርበኝ? ምንም አደረክ ምን ኪራዬ፣ እኔን እኔ አንተ ንቅር ከማለት ውጪ ምንም አመራጭ የለም፣ ማለች ምንም አመራጭ የለኝም ማለች ማለት ነው። ለምን ስላት ምክንያቱም አንተ ህይወት ይነክ። እውነት ነው። ለምትወዱ ሰው ህይወታችሁን አሳልፋችሁ መስጠት ነው። በቃ ማለት ፍቅር ፍቅር እስከ መቃብር ይባል የለ። ለምንወደው ሰው ህይወታችን አሳልፈን መስጠት ነው እስከ ሞት ድረስ። እውነት ነው። ጽናትን በጣም እናደንቃታለን። ጽናት ለኪራ የሆነችው ብዙ ፈተናዎች አሉ። ያንን ሁሉ ፈተና ያንን ሁሉ ስቃይ አልፋ ዛሬም ፈተና ላይ ናት። መጨረሻቸውን ያሳምርልን ማለት ነው። እፈቅርሻለሁ አላት። እኔም አለች የኔ ውድ አሁን እራት ላቅርብ፣ ና እንብላ አለችው። እሽ በአንድ ነገር እንስ